የእግር ኳስ ተንታኙ መንሱል አብዱል ቃኒ ከብስራት ሬዲዮ ጋር አለመስማማት ውስጥ መግባቱ ተሰማ። ለአመታት ብስራት ኤፍኤም ላይ የብስራት ስፖርትን ሲያዘጋጀ የነበረው ታዋቂ እግር ኳስ ተንታኝ መንሱን አብዱል ቃድር ከጣቢያው ጋር አለመግባባት ውስጥ እንደገባ ይፋ አድርጓል። ተንታኙ በይፋው የቴሌግራም ገጹ ባሰራጨው አጭር መረጃ ከኔ ትጋት ባልሆነና የእኔ ልፈታው በሚችለው ችግር የተነሳ ሲል ባልገለጸው ምክንያት ከጣቢያው ጋር ሰጣ ገባ ውስጥ እንዳለ ገልጿል። ይህን ተከትሎ አለመግባባት ውስጥ ከሚፈታ ድረስ የስፖርት ዝግጅቱ በራዲዮ ጣቢያ እንደማይቀርብ ይፋ አድርጓል። ተጠባቂው ስምምነት ተፈጸመ። እስራኤልና ሐማስ የመጀመሪያ ተኩስ አቁም ስምምነት ለማድረግ ተስማሙ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤል ከሐማስ የመጀመሪያ ዙር የተኩስ አቁም ስምምነት ላይ መድረሳቸውን በማህበራዊ ትስስር ገጻቸው ባስተላለፉ መልዕክት አስታውቀዋል። በተኩስ አቁም ስምምነቱ ላይ ዋነኛ አደራዳሪ የሆነችው ኳታር የተኩስ አቁም ስምምነቱ የመጀመሪያ ምዕራፍ ሙሉ በሙሉ ከመተግበሩ ጭምር ስምምነት ላይ መደረሱን አስታውቃለች። ሐማስ በበኩሉ በወጣው መግለጫ በጋዛ ያለውን ጦርነት ለማቆም ወታደሮች ከአካባቢው ሊለቁ የሚያስችል የሰብአዊ እርዳታ ወደ አካባቢው ሊገባ የሚያደርግና ና የእስራኤሎች የእስረኞችን ልውውጥ የሚያደርግበት ስምምነት ላይ መድረሱን አስታውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ውሳኔውን ለማጽደቅ በመጪው ሰዓታት የመንግስታዊ ስብሰባን እንደሚያደርጉ ገልጸው ቀኑን የእስራኤል ታላቅ ቀን ሲሉ ሰይመውታል። የእስራኤል ሐማስ ጦርነት ከትናንት በስቲያ ድፍን ሁለት ዓመታት ማስቆጠሩ ይታወሳል። በጦርነቱ በርካታ ንጹሃን ሙተዋል፣ ለአካል ጉዳት እንዲሁም ለሰብዓዊ ቀውስ ተዳርጓል ነው የሚባለው ዘገባዊ አዲስ ኒውስ ነው።